እሺ እየኮ ማለት ነው። የኔ አባት አንተ እኮ በሴት መሳምኮ ለኛም ላንተም አዲስ ነገር አይደለም። ምንም ምንም ምንም አዲስ ነገር አይደለም። ዶጄ ተሳመ ማለት ነው ዛሬ። ሁሌ እንደ ተሳምክ ነው። ሁሌ እንደ ተሳምክ ለኛ አዲስ አይደለም። ሩታሚ በዚህ ቅናት ነው። አንተ አስተካከል፣ ከሁሉም ሴቶች ጋር አትሳሳም፣ አትገናኝ ስትልክ ነበረ። ለዚህ ነው ዛሬ ግን ደገም ጥያቄ ያለኝ ጋይስ እኔ ማለት ነው፣ ጥያቄ ያለኝ ሁለት ጥያቄ ነው አለኝ፣ ከአብርሽም አለኝ፣ ከኤርሜላም አለኝ ማለት ነው። አድርሱልኝ እና ሲቀጥል፣ አብርሽ ይሄ ፕራንክ ስታስብ ምን አስበህ ነው? ይሄ የተናገረው ነገር ምንድን ነው? አንዱ ፈትናት አለኝ። ፕራንክ ማደርጋት አለው፣ መፈተን ለምን ያስፈለገ? በውስጡ ያሰበ ነገር አለ ማለት ነው። ገባችሁ? ይፋ ሊያደርጉ የፈለጉት ነገር አለ ማለት ነው። እና ለምን መፈተን ስፈለገ ፕራንክ ፕራንክን? ኦኬ ፕራንክ ሲጀምር ለፍቅረኛ ነው እንጂ እንደዚህ አይነት ፕራንክ ለቤስት ፍሬንድ ለምን ጋይስ? አሁን ይሄ እንደዚህ አይነት ፕራንክ ማለት ነው የሚደረገው ለምንድን ነው? ትወደኛለሽ ወይ ትወደኛለች ወይስ አትወደኝም ብሎ ለማጣራት አይደለ? እንደዚህ አይነት ፕራንክ የሚደረገው ጋይስ፣ አብረሽ ግን ምን አስበህ ነው ሁሌ እንደተሳምክኑ አንተ ልጅ ይሄ ጉንጭ እኮ አለ ምክንያት አይደለም የወፈርከው። ደግሞ ወፈረ ወፈር ከአርሽኝ እንዳትለኝ ደግሞ ነገ። ኤንዌዝ እና ሁሌ እንደተሳምክኑ ጉንጭ ማለት ነው ኤርሜላ ደግሞ ማለት ነው ምን ላይ መሰላችሁ? ሁለተኛ ኤርሜላ መተሽ በሶስት ቀን ነው ሳምሽኝ አላለም። አረ ጉድ፣ አረ ጉድ። አብሮች እንደሆነ ዜጋይ ማለት ስለዚህ፣ ማንም መጥቶ ይስማል ማለት እኮ ነው ጋይስ አይመስላችሁ ማንም መጥቶ አብረሽን ይስማል ማለት ነው። ሲቀጥል ደግሞ ወደ የአብረሽን ጨርሻለሁ። ለምን መፈተን አስፈለገ ፕራንክስ? ዩን ፈተና ለምን አልክ ነው? ምን አስበክ ነው? ወደፊት አስባታል እንዲ አብረሽ ወይስ እንዴት ነው? ይፋ ልታደርግልን ነው? ወይኔ ሄርሜላዬ! ወደ ሄርሜላሴ አልፍ ደግሞ ማለት ነው ኤርሜላ ለምን ቀናሽ ማለት ነው? ኮሜንት እንዳለ ማለት ነው፣ ዶጂ ኮሜንት ሳይ ማለት ነው፣ አንቺ ምን ቤት ነሽ? አንቺ ምን አገባሽ ያሏት ነው። እና እውነት ነው ምን አገባሽ ኤርሜዬ፣ እንዲ ልቀናሽ እኮ ወይስ? እኔ እኮ ብያችኋለሁ፣ ኤርሜላ ትወዷለች። አብረሽም እኮ በፍቅር ቅንፍ ብሏል። ጋይስ እንዴት እንደሚያያችኋል ግን እንዴት እንዴት አይኗ ነው እንዴት እንደሚያየት። እኔ እነዚህ ልጆች አላማረኝም። ወዴት ወዴት ነው ግን እኔ ግን እንዳትጎጂ የእርሜን ላይ የኔ ውድ። እኔማ የአብርሽ ፎንቃ አይገባልሽ ይመስለኛል። አቋሚ ያምራል። እኔ እኮ በጣም ነው ትገርሙ። ይሁን ይሁን እሺ። ሌላ ሰውን ማስቀየው ከተናገርኩ ይሁን ላልፎ እናንተን ኦዲንስ ማስቀየው አልፈልግም። ጌተን በሩትን በኩል በአብርሽን በኩል እና በተሰራነው አስተያየት የምሰጠውና ግን ማለት ነው ወሬን እኮ ቀጠልኩ፣ ሰላም ሳልላችሁ። እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። አብረሽ እኮ ዛሬ ማለት ነው እኔ ውዶች፣ አዲስ እንደሆነ ማለት ነው ተሳምኩ አለ ተሳምኩ። ኤርሜላ ላይ በቅናት አበደች። ምንም የሚያሳብር ነገር የለም ምንም። አንዴ እኮ ነው ተሳምኩ። እንኳን ኤርሚላ ማለት ነው ሉታ ምንም አላለችም። ኤኒዌዝ ኤርሜላ ለምን ቀናች ነው ቤስት ፍሬንድ አይደለሽ ቤስት ፍሬንድ አይደለሽ ለምን ቀናሽ ማለት አይ ልትቆጣት ይችላልሽ እንጂ እንዴት ተናካሽ እንዴት ተሳምክ እንዴት ወረድክ እንዴት ወጣ ከዛ ደሞ ምን አለ አብረሽ በሶስት ቀን ነው መተሽ ሳምሽን ያላት ስለዚህ በሶስት ቀንን በሁለት ቀንም ማን መጥቶ ይስማሉ ማለት ነው የፈለገ ቦታ ጋይስ አረ ወይ እንዱ እኔ ኮሜንት እኮ ነው ይገርመኝ ቆይ ቆይ ሌላ ሰው ማለት ነው። እኔ እኮ ጥያቄ የሚፈጥርብኝ ጋይዝ በእርግጥ እናንተ ትክክል ናችሁ፣ እኔም ትክክል ናችሁ እንዲል አድርጎኛል ኮሜንት ማለት ነው። አንቺ ምን ቤት ነሽ ያስኬዳል፣ ምን አገባሽ እምሎ ነገር ማለት ነው። እናንተስ ኦኬ፣ እሷን ምን አገባሽ ካላችሁ እናንተስ ምን አገባችሁ በተሰራ ስታይል ልሰጡ ይችላላችሁ። ግን አንዳንዴ አንድን ጣት ወደ ሰው ስንጠቁም ማለት ነው አራቱ ወደኛ ነው። ገባችሁ እኔ አሁን ምን አገባሽ ካልኩ እኔስ ምን አገባኝ ብዬ ራሴ ማሰብ አለብኝ ብዬ ነው ማስበው። እና እንዳለ ስድብ የስድብ ናዳ ማለት ነው ሄርሜላ ላይ። እውነቴን ነው የምላችሁ፣ ሄርሜላ ምንም አላደረገችው ምንም ነገር። ለምን መሰላችሁ ጋይስ? እኔ አሁን አንድ ሰው ራሴ ፈልጌ ህይወቴ ውስጥ ካስገባው አላስፈላጊ የሆነ ሰው እኔን ፈልጌ ህይወቴ ውስጥ ካስገባው ካቆየው የእኔ ችግር ነው እንጂ የመጣ ሰው ችግር አይደለም ብዬ ነው ማስበው። እንደዛ ነው የሚቀበሉ ኔ ለምሳሌ አጠቃላይ የሩታ ፎቶ አርጋችሁ ኤርሜላ የምትሳደቡ አላችሁ፣ አብርሽ የምትሳደቡ አላችሁ። እሱኮ ትላንትና ልክ ልካችሁ ነግሯችኋል። ጋይስ እናንተ ናችሁ እንጂ ዝም ብለው አንደኛ ሁላችሁም አጣተኛ ነው የምትሆኑ። ለምን መሰላችሁ እሱ በአጠፋ ቁጥር እኛ ተሳደበን ከሆነ የኛ ነው ገባችሁ። ሎሎ ዞሮ ዞሮ ማለት ነው እና አሁን ሄርሜላ ጥፋተኛ ናት ብዬ አላስብም። እሱን ማለት ከህይወቱ ማስወጣት የሚችለው እሱ ነበር አይደለም። ቀጠሉ አብሮ የቀጠሉ ነው። ስለዚህ እሱም እኔ በስድብ ሰውን ይመለሳል ብዬ አላስብም። እውነት ትዳሩን ከፈለገ የራሱ ነው መለስ ያለበት አይደለም። እሱ ግን ከርድ በቃ ምንም አልመሰለውም ጋይስ፣ ምንም እኔ ከመጀመሪያ እስካሁን አለው ደስተኛ ነው። ምንም ነገር አልመሰለውም። ለምን አንድ ሰው ትዳሩ ሲያጣ ባለቤቱ ሲያጣ ብዙ ነገር ነው እስትረስ ውስጥ ነው እንኳን ሚዲያ መጥቶ ቪዲዮ ሊሰራ ይቅርና እውነቴን ነው የምላችሁ ይታያል ብዬ አላስብም ለተወሰነ ጊዜ ማለት ነው እሱ ግን ምንም አልመሰለኝ አልመሰለውም ስለዚህ ሄርሜላ የምትሰደብበት ምንም ምክንያት አለ ብዬ አላስብም አብዛኛ ስላየው ነው በጣም የሰደባት ነው እውነቴን ነው የሚላችሁ ለምን ሩታ ደጋፊ ናቸው አውቃለሁ ግን ማለት ሩታ የምትወዷ ከሆነ በቃ ተዋት እውነቴን ነው የምላችሁ በቃ እሷ ባለቤቷ ራሱ ምንም አላለችም ይሆን ላይፋን ይኖረች ነው እና የኔ የሄርሜላ ነው ጥያቄ የፈጠረብኝ፣ ለምን ቀናች? ቅናት ለምን አስፈለገ? ቤስት ፍሬንድሽ አደለ እንዴ? ኔ ውድ ቤስት ፍሬንድሽ ከሆነ ምን አስቀናሽ? ማለት እንደ እድ ልትቆጭ ትቻለች። ከዚህ በዘለለ ግን አትንክብኝ፣ እኔ ያለው አንቺ እኮ ፍቅረኛ ነው አስመሰልሽው ራስሽን ማለት ነው። እና ሌላ ነገር ማለ ውዶች፣ ሌላ ነገር ከዋላ ያለን ይመስለኝ ኢፋን ተረጉልን ነው እኔ አልፈልግም እኔ አልፈልግም በጀመራ ሩታ በሰላም ትወለደልና ለማንኛው አብርሽዬ ላኛ አዲስ አይደለም አንተ በሴት መሳም አዲስ አይደለም ወለቴ ነው ማለት አዲስ አይደለም ለኛም ለአንተ ማለት ነው ሁሌ እንደ ተሳምከን ሁሌ የመጣ ሰው እንደ ሳመክ ነው ኤንዌስ ላይ ካርጉዶቼ ውድድ ነው ማደርጋቸው